በተኳንዶ የወርቅ ሜዳሊያ አሸናፊዋ በፍቅረኛዋ ተገደለች። በምስራቅ ሸዋ ዱላላ ከተማ የፍቅር አጋሩን በመኖሪያ ቤቱ ውስጥ ገድሏት የተሰወረው ግለሰብ በተመለከተው ፍትህ ይሰጠን ሲሉ ቤተሰቦቿ ተናገሩ። ተጎጂዋ የ19 ዓመት ታዳጊ ስትሆን በተኳንዶ ስፖርት የተለያዩ ውድድሮች ላይ መሳተፍና የወርቅ ሜዳሊያ ማግኘት የተቻለች ታዳጊ እንደነበረች የተኳንዶ አሰልጣኝ የሆኑት ማስተር ዝሪሁን ዘውዴ ገልጸዋል። ድርጊቱን ፈጻሚው ግለሰብ በትክክል የመታወቂያ ስሙ ያልታወቀ ሲሆን ከተጎጂዋ ጋር እናቷ ቤት አንድ ክፍል ተሰጥቷቸው ይኖሩ እንደነበር ተገልጿል። ይሁንና ከአራት ቀናት በፊት ታዳጊ ን በምን ምክንያትና በምን እንደሆነ ግልጽ ባልሆነ መልኩ ሕይወቷን አጥፍቷት መሰውሩ ተነግረዋል። ድርጊቱን ከፈጸመ በኋላ የተጎጂ የእጅ ስልክ ጨምሮ ሌሎች መረጃዎችን ይዟቸው እንደተሰወረ ተጠቁመዋል። ግለሰቡን ከፎቶ ውጪ ከየት አካባቢ እንደመጣና ትክክለኛ ስሙንና የግል መረጃዎች ከሟች ውጪ በአካባቢው ቤተሰቦቿን ጨምሮ በአግባቡ የሚያውቁ ሰው አለመኖሩ ተገልጿል። በመሆኑም ማንኛውም የሕብረተሰቡ አካል ግለሰቡን በቁጥጥር ስር ለማዋል እንዲቻል ትብብር እንዲያደርጉ ማስተር ዘሪሁን ዘውዴ መልእክታቸውን ማስተላለፋቸውን ዳጉ ዘጆርናል ዘግበዋል። በጣም በሚያሳዝን ሁኔታ ወንጀል ፈጻሚው ምስሉ ላይ እንደምትመለከቱት ነው። እንድፈለግና እንድያዝም ነው የህዝብ ትብብር እንደሚያስፈልግ። በአስቸኳይ ሼር እንድደረግም ጥሪ የቀረበው ሚኪታቦርንፎን። ሰብስክራይብ በማድረግ ወቅታዊ ነጫችን መረጃ ያገኙ። ሰላም ቆዩልኝ።